አቤት አቤት፣ የውበቴ ነገር አቤት፣ የውበቴ ነገር። በዚህ አንተ ምን ሆነህ ነው? አንተ ላይ ለመድረስ እኮ በጣም ብዙ ሮጥኩኝ ማኔ። ላይ አዎ፣ አንተ ላይ ምነው ገረመ? ኧረ አልገረመኝም። ቆይ ግን ምን ፈልገሽ ነው? እኔ ማኮ ስጠፋ ጊዜ ምን ሆኖ ነው የጠፋው ልልህ ነው። አይድሊ ኧረ ሙቀት ሙቀት እያለኝ ነው። ከሞቀላ አረግብልህ። እናሷ ቦችዬ፣ ወይዬ እቺ ሄርሜላ ግን ምን አድረግ ነው የምትልፍ? አረንጃ አላት። እኔ ግን ምንም ሁኔታው አላማረኝም። እንዴት እንጃ፣ ሳያት ግን ምንም ጥሩ ልጅ አትመስለኝም። እጭ አንቺ ደግሞ አበዛሽሽ። እኔ ተርተይን ማንም እንዲናገርብኝ አልፈልግም። ግን እኮ እሷ አንተ ስሜት እየገባት አይደለም። እሱ የሚጠፋኝ ነው ይመስልሽ? ቆይ ቆይ ቆይ ቆይ አንቺ ግን ምን ፈለገሽ ነው ምታተሰስሪ? እኔ ማ ስለማስብል ነው እኮ። ለኔ ለምን ብለሽ ነው የምታስብ? ስለምታሳዝነኝ ነው። የዘፈን ዳርዳርቱ እስክስታ ነው ትላለች ማይ ቆይ አንቺ ልጅ ፎንቄ ያገዘገዘሽ እንዴ? ማኔጅሪ ነኝ ካንተ ፍቅር የሚይዘኝ ምን ያሰኛል? እሱማ ምንም አያንስም፣ ግን ደግሞ እንዳንተ አይነት ወንድ ለእኔ ታይፕ አይደለም። ፔ ምን እስኪ ገልብጫት። ምኑ አይቺ ፔ ያልሻት ነው? እንዳንተ አይነት ወንድ ለእኔ ምርጫ አይደለም ማለት ነው። ወይኔ ቦቼ ቆይኔ። ምን ያሰኛል? ባይ ቦቼ። ጭራሽ ፔ አይደለም ትበለኝ። ትሰሚኛለሽ? ይሁ ልጅ በፍቅሬ ተዘረክረሽ እንድመጪ ባላረግሽ ሞቻለሽ፣ በንበርክክሽ ትመጫለሽ።